ክብሮታይ ሰላምታችን በያላችሁበት ይድረስ፣ የተወደዳችሁ የኢትዮ ፎረም ቤተሰቦች። እንሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ በርካታ የመንግስት ሰራዊት አባላት በአማራ ክልል ከስምሪት ቀጠና እየጠፉ ስለመሆኑ ተገለጸም። የፋኖ አመራሩ በቡድን ጭምር እየተቀላቀሉ ነው ይላሉ። የብልጽግናው መንግስት ወታደራዊ አዛዥ ደግሞ አማራም ይሁን ኢትዮጵያም አሁን ያሉበትን ሁኔታ የዝቅታ ነው ብለውታል። በቀዳሚነት በዝርዝር የምንመለከተው ጉዳይ ይሆናል። ሻዕቢያ ከብልጽግና በኩል 30 ሺህ ሰራዊት ተሰማራብኝ ብሏል። ፊልድ ማርሻል ብርሃኑ ጁላና ባጫ ደበሌ በኤርትራ ደረሰባቸው ያለውን እያነሳም አቅርቧል። ከወደ ግብጽ ድጋፍ ያገኘ ሲሆን የካይሮ መንግስትም ኢትዮጵያ ስለ ቀይ ባህር አይመለከታትም የሚል መግለጫ አውጥቷል። ተጨማሪውን አዘጋጅተናል። የትግራይ ካቢኔ በቅርቡ በወልቃይቱ ንግግር ዙሪያ መምከሩን አሳወቀም። በዜጎቻችን ስም የሚከናወን ሴራ ተቀባይነት የለውም ሲልም ገልጿል። ታደምጡታላችሁ። አብይ አህመድ የብሔሮችን ግጭት እንደ ፖለቲካ መሳሪያ እየተጠቀሙበት ነው ሲል ኮንግረሱ ገለጸም። የጠቅላይ ሚኒስትሩ ድሬዳዋን የተመለከተው የፓርላማው ንግግር እያነጋገረ ነው። በዝርዝር እንመለከተዋለን። የብልጽግናው መንግስት ይቅርታ እንዲጠይቅ ፓርቲው ጠየቀም። ከሰሞኑ የተፈጸመውን ግድያ በተመለከተ የሚወጡ መግለጫዎችም እንደቀጠሉ ናቸው። ዝርዝሩን ይዘናል። የታንዛኒያው ህዝባዊ አመጽ አሁንም እንዳለ ነው። ከዚህ አመጽ ጋር በተያዘ በመቶዎች የሚቆጠሩ ዜጎች መገደላቸውም ተሰምቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በርካታ የመንግስት ሰራዊት አባላት በአማራ ክልል ከስምሪት ቀጠና እየጠፉ ስለመሆኑ ተገለጸም። የፋኖ አመራሩ በቡድን ጭምር እየተቀላቀሉ ነው ይላሉ። የብልጽግናው መንግስት ወታደራዊ አዛዥ ደግሞ አማራም ኢትዮጵያም አሁን ያሉበትን ሁኔታ የዝቅታ ብለውታል። በዚህ አመት መጀመሪያ ላይ የመከላከያ ሰራዊቱ ባደረገው ግምገማ ላይ የወጣው ሪፖርቱም ከሰራዊቱ በተለያየ መንገድ የሚከዱ ኃይሎች ቁጥር መበራከት አሳሳቢ ነው ማለቱ ይታወሳል። በውጊያ ወቅት የሚጠፉ ማለትም የሚሞቱ የሚ ሳይከዱ የሚማረኩና መሰለጥ አፈንታ የሚገጥማቸው በወታደራዊ ቋንቋ ሚስዴን አክሽን ተብለው የሚጠሩ ወታደሮችን ቁጥር በሚመለከተው የግምገማ ክፍሉ ላይ በ2017 ዓ ም 60 ሺህ አካባቢ ሰራዊት ተመድምሮ መከላከያን የተቀላቀለ ቢሆንም 74 ሺህ አካባቢ የሚሆነው ግን ከጦር ሜዳ በተለያዩ መንገዶች ማለትም ሞት፣ መክዳት፣ መቁሰልን ጨምሮ ጠፍተዋል ሲል አሳውቆ ነበር። ከቅርብ ሳምንታት ወዲህ ደግሞ በአማራ ክልል የሚሊሻና የአድማ ብተና የክልሉ የጸጥታ ኃይሎች ከስምሪት መጥፋት መበራከት አሳሳቢ ደረጃ ላይ ስለመድረሱ ነው የተገለጸው። ይህም ጠፍቶ ወደ ቤተሰብ መመለስ ከአካባቢ መሰወር ና የፋኖ ኃይሎችን መቀላቀል ተብሎ የሚገለጽ እንደሆነ ታውቋል። ባለፉት ተቀጣጣይ ቀናት እንኳን በሰሜን ሸዋ ዞን ሚዳሬማ አካባቢም በርካታ ቁጥር ያላቸው የሚሊሻ አባላት ወደ ፋኖ ኃይሎች ሄደዋል ተብሏል። እነዚህ የክልሉ የጸጥ ኃይሎች ከኮማንዶና አየር ወለዱ ጋር በመሆን በፋኖ ኃይሎች ላይ ዘመቻ ሲያደርጉ የሰነበቱ ነበሩ። በተመሳሳይ በሰሜን ወሎ ዞን መርሳ ቀጠናም ይኸው በአነስተኛ ቁጥርም ቢሆን መታየቱ እንደሚያደርጉ ተገልጿል። የፋኖ አመራሩ ደግሞ ከዚህ በፊት በተናጠል ሊደረግ የነበረው መኮብለል አሁን አሁን በቡድን እየሆነ ነው። አገዛዙ በአማራ ክልል 80 በመቶ ቁጥጥሩ የለውም። ትግራይ ክልልን ካጣ ቆይቷል። በኦሮሚያ ክልልም ከፊሉን እንዲሁ ሌሎች አካባቢዎች ላይም የሰላም እጦት አለ። የዚህ ጦረኛ አገዛዝ ነባራዊ ሁነት ሰልችቷቸው እየተቀላቀሉ ነው ሲሉ ያስረዳሉ። አብይ አህመድ ትግራይ ክልል የሚባለው ቀጠና ውስጥ መቶ በመቶ ቁጥጥር የለውም። ከፌዴራል መንግስቱ ውጭ ነው፣ ከዐቢይ አህመድ ቁጥጥር ውጭ ነው ያለው አማራ ክልል ከሰማኒያ ፐርሰንት በላይ የሚሆነው የህዝብ ቁጥርም ሆነ ወረዳዎቹ በአጠቃላይ መዋቅሩ በፋኖ ቁጥጥር ስር ነው ያለው። ገዛዙ ሰራዊት ከዚህ በፊት ከነበረው በቁጥርም በአይነትም በከፍተኛ መጠን ጨምሮ በመክዳት ላይ ነው የሚገኘው። የወገንን ኃይል እየተቀላቀለ ነው የሚገኘው። ከዚህ በፊት አንድም ሁለትም ሶስትም እየሆነ በተናጠል መጣ የነበረ ሰራዊት አሁን ላይ በጅምላ መውጣት ጀምረዋል። ሀያ ሰላሳ አርባ ሀምሳ እየሆነ የቡድን መሳሪያ እየያዘ የወገንን ኃይል እየተቀላቀለ ነው ያለው። የመከላከያ ሰራዊቱ አባላትም በአዛዦቻቸው ሊወሰድባቸው የሚችል እርምጃን ጭምር እየተጋፈጡ የእርስ በርስ ጦርነት በቃን ሲሉ ከሰሞኑ በተደጋጋሚ በማህበራዊ የመገናኛ ብዙሀን ተስተውሏል። ይህ በመካከለኛውና አንዳንድ ከፍተኛ አመራሮች ዘንድም የታየ ነው። ከሰሞኑ እንኳን አንድ ወልዲያ ላይ የተገኙ ኮሎኔል ሰራዊቱ በማያበራ የእርስ በርስ ጦርነት መሰላቸቱን ሲገልጹ ተሰምተው ነበርም። እኒሁ ወታደራዊ አዛዥ አማራና ኢትዮጵያ አሁን ያሉበትን ሁኔታ የዝቅታ ብለው የብልጽግናውን ሚራክል ሁነት ገልጸውታል። ከዚህ ያለንበት ዝቅታ ወደ ታች እንዳንወርድ እርዱን ሲሉም ተሰምተዋል። አማራ አሁን ካለበት ብል ወደታች እንወርድበት ሁኔታ አይሆንም፣ ኢትዮጵያም በተመሳሳይ። ስለዚህ ተቆጥረው የተያዙ በክልሉ አመራሮች፣ በየጊዜው ጥያቄ የተነሳባቸው ከጊዜ ወደ ጊዜ ሊመለሱ የሚችሉ ጥያቄዎች ባሉን አቅጣጫ ተጠልፈው ጉዳኑን አቅጣጫ ይስሉ ስለሆነ የመካከለኛ አመራሮችና የሰራዊቱ አባላት ተደጋጋሚ ጥያቄዎች ለአራት ኪሎ መንበር ሲባል ፖለቲካዊ ምላሽ ለሚፈታቸው ችግሮች መሞት ይብቃን የሚል ነው። በእርግጥ በአመቱ መጀመሪያ የ2017 የመከላከያ ሰራዊቱ አመራሮች ግምገማ ሪፖርት የቀረበበት ክፍል ላይም ሰራዊቱ በአመራሩ እንዲገደል እየሆነ ነው። አመራሩ ጦሩን አሳምኖ አይመራውም። ንብረቱንና ደሞዙን አይሰጠውም ወታደሩ ውጊያውን ማቋረጥና ወደ ቤተሰቡ መሄድ ይፈልጋል። ውጊያው እንዲራዘም የሚፈልግ አመራርም አለም የጦርነቱን መራዘም ለዝርፊያና ኮንትሮባንድ እንዲመቸው አድርጎ የሚያስብ አመራርም ሆኗል። አመራሩ የማይታመንና የማይተማመን ሆኗል። በዚህ ምክንያት ለአንድ ዓላማ የሚሰለፍ ጦር መገንባት የሚለው ዕቅዳችን እየተሳካ አይደለም በሚል እንደሰፈረበት ይታወቃል። እንዲህ ባለ ሁነቱ ውስጥም ግን አሁንም ሸለቆ ለሸለቆ የሚባልላቸው የሀገሪቱ ታጣቂዎች ጋር ከተማ ለከተማ ጭምር የሚደረገው ውጊያና አሳዛይ ትነት እንደቀጠለ ነው። በአማራ ክልል በማዕከላዊ ጎንደር እና ደቡብ ጎንደር እንደዚሁም በምዕራብ ጎንደር የተደረጉ ውጋዎች ደግሞ ከሰሞኑ ላብነት የሚጠቀሱ ናቸው። ከምዕራብ ጎንደር ቋራ እስከ ማዕከላዊ ጎንደር አለፋ ድረስ የነበሩት ሰሞነኛው ውጋዎች የድሮን አሰሳም ተደጋጋሚ የከባድ መሳሪያ ድብደባዎችም የተፈጸመባቸው ናቸው። ሌላኛው አካባቢ ደግሞ የሰሜን ወሎ ዞን ፈላቂት ገረገረ አካባቢ ሲሆን፣ ጥቃት የተመዘገበባቸው አንዳንድ የክልሉ አካባቢዎችም አሉ ሰሜን ሸዋ ዞን ጣርማ በርና ሬማም ሰሜን ጎሎ ሲሪንቃ አቅራቢያም ደቡብ ጎንደር እስቴ መካነ ኢየሱስ የደረሱትም አብነት ይሆናሉ። ሻዕቢያ ከብልጽግና በኩል 30 ሺህ ሰራዊት ተሰማራቤ ብሏል። ፊልድ ማርሻል ብርሃኑ ጁላና በአጫ ደበሌ በኤርትራ ደረሰባቸው ያለውን እያነሳም አቅርቧል። ከወደ ግብጽ ድጋፍ ያገኘም ሲሆን የካይሮ መንግስትም ኢትዮጵያ ስለ ቀይ ባህር አይመለከታትም የሚል መግለጫ አውጥቷል። የአዲስ አበባውና አስመራው አገዛዞች የቃላት ጦርነት ሰሞነኛ አጀንዳ ነው። እነዚህ ሁለት አገዛዞች ይህ እርስ በራሳቸው የሚያሰሙት ዛቻም ዜጎቻቸውን በውጥረት ውስጥ የማቆየት ስልታቸውን ጅም ሁለቱም ቢያንስ አንዱንም ሊያጥፋ የሚችል ጦርነት ውስጥ ግን አይገቡም የሚለው ግን የጥቂት ሰዎች ብቻ ግምት አይደለም የሆነ ሆኖ ከወደ አዲስ አበባ የሚዘንበውን የብልጽግናው ፕሮፓጋንዳ ዶፍ ይመክትልኛል ያለውን ሁሉ ሻዕቢያም እየወረወረ ነው በኔ ላይ ዘመቻ የተጀመረው አሁን አይደለም የሚለው የሀገሪቱ ማስታወቂያ ሚኒስትር ያወጣው ማብራሪያም ሰላሳ ሺ የሚደርስ የሚዲያ ሰራዊት ተቀጥሮ እኛን የማጠርሸት ስራውን ቀጥሎ አሁን በጀነራሎችና ና በመሪዎች ደረጃ እየተከናወነ ያለም ሆኗል ይላል ብልጽግና ቀይ ባህርን አስመልሳለሁ የሚለውን ዘመቻውን ከዚህ የሚዲያ ፕሮፓጋንዳው ባሻገርም በኃይልም ቢሆን እቆጣጠራለሁ ማለቱን አንስቶ ይህ ደግሞ የተባበሩት መንግስታት ድርጅት ቻርተርን የሚቃረን ነው ሲልም ይቀጥላል። የማስታወቂያ ሚኒስትሩ ማብራሪያም የትኩረት አጀንዳ ደግሞ ፊልድ ማርሻል ብርሃኑ ጁላና ባጫ ደበሌ ሆነዋል በቀዳሚነት አሁን ሁለት ሚሊየን ሁለት መቶ ሚሊየን ህዝብን ዘግቶ አይኖርም የሚሉት ብርሃኑ ጁላ ጦርነት እንደሚያውጁ ሲገልጹ፣ ከዚህ በፊት ግን ኢትዮጵያ ኤርትራን እንደወረረች ማመናቸውን ይገልጻል መቼና እንዴት የሚለውን ባያብራራም ሻዕቢያ የፈጸመው ወረራ እንደሆነ የሚታወቅ ነውና ሌላኛው የሚነሱት ሰው ደግሞ የሻዕቢያ ምርኮኛ የነበሩት በአጫ ደበሌ ሲሆኑ ከሶስት ዓመታት በፊት እንዴት ሰራዊታቸው እንደተጨፈጨፈባቸው የተናገሩት ነው ይላል የማነ ገብረ መስቀል ሀተታ። አሁን አራት ኪሎና ዲ ያለው የተጨፈጨፈን ሁለት ሚሊዮን ያቅተንም ወዘተ የጦርነት ንግግር ላይ አተኩረዋል። ጠቅላይ ሚኒስትር አብይ አህመድም ኤርትራን በሁሉም የወንጀል አይነቶች ከሰው ከብልጽግና ሹሞቻቸው ጋር ሊነጋገሩ ወደ አዳማ ተጉዘዋል። ኢሳያስ አፈወርቂ ደግሞ ክሳቸውን አድምጠው ግብጽ ናቸው በዛውም እንደተለመደው ድጋፍ አግኝተል። ፕሬዚደንት አብዱል ፈታህ ሲሲ ግብጽ የኤርትራ ሉአላዊነትና የግዛት አንድነት ለመደገፍ ቁርጠኛ መሆኑን አረጋግጠውላቸዋል። የውጭ ጉዳይ ሚኒስትሩ የሰጠው መግለጫም ኢትዮጵያ ላይ ያነጣጠረ ነው። የግብጽ የውጭ ጉዳይ ሚኒስትር በደር አብደላቲም አረቢያኔት ከተሰኘ ሚዲያ ጋር ባደረጉት ቃለ ምልልስ ላይም ኢትዮጵያ በቀይ ባህር አስተዳደር ላይ ጣልቃ የመግባት ወይም የመሳተፍ መብት የላትም ሲሉ ነው የተደመጡት። የቀይ ባህርን የወደፊት አስተዳደር በተመለከተ ግብጽ ከሳውዲ አረቢያ ጋር ምክክር እያደረገች ትገኛለች ብለው እኛ ሳውዲ አረቢያ በቀይ ባህር ላይ መጠነ ሰፊ ዳርቻ ያለንን እናም የውሃውን ኮሪደር በተመለከተ ደህንነቱን የማረጋገጥ ኃላፊነት አለብን ብለዋል። ሳውዲ አረቢያ ለኢትዮጵያ ቀርቦ የነበረውን የጅቡቲውን ታጁራ ወደብን በቅርቡ መጠቅለሏ የሚታወቅ ሲሆን አሰብንም ሻዕቢያ ሊያቀርብላት ይችላል የሚለው የአደባባይ ሚኒስትር ነው። የግብፁ ሚኒስትር ግን ቀጥለው ቀይ ባህርን የማስተዳደር መሰረታዊ ኃላፊነት ያለባቸው ስምንት ሀገራት ብቻ ናቸው ይሉናም እነሱም ሳውዲ አረቢያ፣ የመን፣ ግብፅ፣ ሱዳን፣ ኤርትራ፣ ጅቡቲ፣ ዮርዳኖስና ፍልስጤም ስለመሆናቸው ማቀዳቸው ዘርዝሯል። ጨምሮም ኢትዮጵያ የቀይ ባህር ወሰን ተጋሪ ሀገር ባለመሆኗ በባህሩ አስተዳደር ውስጥ የመሳተፍም ሆነ ጣልቃ የመግባት መብት እንደሌላ ሲናገሩ ነው የተደመጡት። የትግራይ ካቢኔ በቅርቡ በውልቃይቱ ንግግር ዙሪያ መምከሩን አሳወቅም በዜጎች ስም የሚከናወን ሴራ ተቀባይነት የለውም ሲልም ገልጿል። የትግራይ ጊዜያዊ አስተዳደር ካቢኔ ዝርዝር ውይይት ያደረግኩበት ያለውን ጉዳይ በተመለከተ መግለጫ ያወጣ ሲሆን ተፈናቃዮችን ለመመለስ በሚል ሰሞኑን የሚታየው እንቅስቃሴንም ፈጽሞ ተቀባይነት የሌለው ብሎታል። በወራሪ አካላት ተይዞ በሚገኘው ግዛትና ህዝብ ዙሪያም ካቢኔው ያደረገውን ስብሰባ አስመልክቶ ባሰራጨው ሀተታው በትግራይ ህዝብ ላይ የታወጀው የጀኖሳይድ ጦርነትና እየደረ ሰው ጥፋት በፕሪቶሪያው ስምምነት እንዲቆም ሆኗል በማለት አሳውቋል። ይህ ስምምነት የትግራይን ሁኔታ ወደነበረበት የመመለስ ሰላምን የማረጋገጥ ና የማጽናት እንደዚሁም ወደ ዲሞክራሲያዊ ሂደት የሚያሸጋግር ነው የሚል እምነት እንደነበረው ያነሳል። በእርግጥ ይህ ስምምነት ደም አፋሳሹን ጦርነት ለማስቆም ከመቻሉን ባለፈም መሰረታዊ አገልግሎቶች እንዲጀመሩ ማድረግ የቻለ ነው ያለው ካቢኔው ይሁን እንጂ ከትግራይ ሕዝብ ህልውናና ደህንነት እንደዚሁም ከህገ መንግስቱ ጋር የተያዙ መሰረታዊ ጉዳዮች ምላሽ ያጡ ሆነዋል ብለዋል። የትግራይ ሕዝብና መንግስትም እነዚህን አንገብጋቢ ጥያቄዎች ምላሽ እንዲያገኙ በጥንቃቄ እየተጠባበቁ ናቸው ሲል አንስቷል። ግዛትና ተፈናቃዮችን የመመለስ የዲሞክራሲና ምርጫ ሂደቶችን በማከናወን ሂደትም የጊዜያዊ አስተዳድሩን የገፉና የተዉ እንቅስቃሴዎች እየተስተዋሉ ነው ሲልም አብራርቷል። በቅርቡ ተፈናቃዮችን መመለስ በሚል ሽፋን የሚከናወነው እንቅስቃሴ ከፕሬ ሀገሪቱ የሰላም ስምምነት እና ከህገ መንግስቱ ጋር የሚጣረስ ነው ያለ ሲሆን የነበረውን የሰላም ተስፋ የሚያደፈርስ በሚልም ገልጾታል። አቶ ጌታቸው ረዳም ለሁለተኛ ጊዜ ወደ ወልቃየት ቀጠና ተጉዘው ስለ ተፈናቃዮች መመለስ ከነ ኮሎኔል ደመቀ ዘውዱ ጋር በቅርቡ መነጋገራቸው የሚዘነጋ አይሆንም። የጊዜያዊ አስተዳድሮ ካቢኔ የተፈናቀሉ ዜጎች በስምምነቱ መሰረት የጊዜያዊ አስተዳድሮ ተሳትፎበት በጉዳዩ ላይም ድርድርና ውይይት ተደርጎበት ካልተካሄደም ሌላ የትኛውም አማራጭ የከፋ ውድመትና ጉዳትን የሚያስከትል ነው ብሎ ብሏል። ተፈናቃዮች ደህንነታቸውን ተጠብቆ ከመመለስ ውጭም በዚህ ስም የሚከናወን የትኛውም ሴራ ተቀባይነት የለውም ሲል ማክሏል። የአፍሪካ ህብረትን ጨምሮ ዓለም አቀፉ ማህበረሰብ የትግራይ ህዝብ እያጋጠሙ ያለውን ችግር በመገንዘብ የበኩላቸውን እንዲወጡ ጥሪ ያቀርባለሁም ነው ያለውም። አብይ አህመድ የብሔሮችን ግጭት እንደ ፖለቲካ መሳሪያ እየተጠቀሙበት ነው ሲል ኮንግረሱ ገለጸም። የጠቅላይ ሚኒስትሩ ድሬዷን የተመለከተው የፓርላማ ንግግርም እያነጋገረ ነው። ከቀናት በፊት በአብዛኛው በአብይ ተወካዮች ምክር ቤት ውስጥ ተገኝተው ጠቅላይ ሚኒስትሩ ያቀረቡት ንግግር በርካታ አወዛጋቢ ጉዳዮች፣ ተረት ተረቶችና አንዳንዶቹ ደግሞ በመሪ ደረጃ የማይቀርቡ የጦርነትና የግጭት ቅስቀሳዎች የተካተቱበት ነበር። አነጋጋሪ ሆነው ከወጡ ጉዳዮች ውስጥም ስለ ድሬዳዋ ከተማ ያደረጉት ይገኝበታል። ጠቅላይ ሚኒስትሩ ድሬ ድሬዳዋ በህገ መንግስቱ የኦሮሚያ ነበረች ሲሉ ገልጸው ነበር። ድሬዳዋ ላይ ድሬዳዋ የኦሮሚያ ክልል አካል ነበረ በህገ መንግስቱ። ሶማሌዎች እና ኦሮሞዎች ወንድማማች ሆነው ለብዙ ዓመት ኖረዋል። ድሬዳዋ ጋር የይገባኛል ጥያቄና ክርክር ተፈጠረ። ሲፈጠር በኢህደግ ዘመን በዚህማ አንጨቃጨቅም። ድሬዳዋ ከኦሮሚያ ይነጠልና ለፌዴራል መንግስት ይሁን ሶማሌ አንዱን ተርም ከንቲባ ይሁን አንዱን ተር ኦሮሞ ከንቲባ ይሆን ብለው አስማሙ። ይሄ ግን ህገ መንግስት ላይ የለም። ይህ ንግግራቸው ከጅግጅጋው ተላላኪያቸው ሙስጠፋ መሐመድ ውጭ የሶማሌ ማህበረሰብ ዘንድ በበጎ አልተወሰደላቸውም። ተቃውሞና ውግዘት ማስከተሉም አልቀረም። አቶ ሽመልስ አብዲሳና ሙስጠፋ መሐመድ ታጣቂዎቻቸውን ጭምር አሰማርተው የሁለቱን ክልል ህዝቦችን ወደ ግጭት ለመክተት ያደረጉት ተደጋጋሚ ጥረት በህዝቡ አብሮነትን ብዛም ሳይሳካላቸው እየከሸፈ ቢቀጥልም በመሪ ደረጃ ቦታዎች እየተጠቀሱ ይህ የነገሌ ነው ያኛው የነገሌ ነው የሚል ቅስቀሳ ግን ተጀምሯል። የሆነው ሆኖ በሰሞነኛው የአብይ አብይ አህመድ ድሬዳዋን የተመለከተው ንግግር ዙሪያ ምላሽ ከሰጡት ውስጥ የሶማሌ ጉዳዮች ኮንግረንስ አንዱ ነው። አብይ አህመድ ያደረጉትን ንግግር በጥብቅ እናወግዛለን፣ ይህ የማህበረሰብ ግጭትን የመቀስቀስ ጥሪ ነው ሲልም አሳስቧል። በሀገር መሪ ደረጃ የተደረገ ይህ ንግግር ኃላፊነት የጎደለውና ውሸት ነው ሲልም ያክላል። በህገ መንግስቱ ድሬዷ የኦሮሚያ ክልል አካል ሁን አታውቅም እያለ የሚቀጥለው መግለጫው ከሁሉም በላይ አብይ አህመድ ይህንን ንግግር ያደረጉት ድንገት ሳይሆን ሆነ ተብሎ ፖለቲካ አጀንዳቸውን ለማስተላለፍ በማለም ስለመሆኑም ያብራራል።

አሁን በአማራና በኦሮሚያ ክልሎች የብልጽግናው መንግስት ከገባበት ጦርነትናም ከትግራይና ኤርትራ ጋር ካለበት ውጥረት ጋር በተያዘም እንደ ማስቀየሻ ጉዳይ በማሰብ ይዞ መምጣቱንም ያነሳል። አብይ እንዲህ ያለ ግጭት ቀስቃሽ ንግግር በማድረግ በኦሮሞ ውስጥ በአመዛኙ ያጡትን ተቀባይነት ለማግኘት እየሞከሩ ነው ሲልም ነው የሚያነሳው። ጠቅላይ ሚኒስትሩ ያጋጠማቸውን ቀውስ ለመደበቅ የብሔር ልዩነትን እንደ መሳሪያና መገልገያ እየተጠቀሙበት ነው። አሳዛኙ ነገር እንዲህ ያሉ በመሪዎች የሚደረጉ አደገኛ ንግግሮች በሁለት ዘመናት አብረው በሚኖሩ ህዝቦች መካከል አደገኛ ዘርን እየዘሩ ማለፋቸው ነው ሲልም ገልጿል። እናም የብልጽግናው መንግስት ለዚህ የተዛባ መልዕክቱ ማስተካከያና ማብራሪያ እንዲሰጥ ጥሪ እናቀርባለንም ብሏል። የብልጽግናው መንግስት ይቅርታ እንዲጠይቅ ፓርቲው ጠየቀም። ከሰሞኑ የተፈጸመውን ግድያ በተመለከተ የሚወጡ መግለጫዎች እንደቀጠሉ ናቸው። ኢሃፓ ከሰሞንኛው የኦሮሚያ ክልሉ ግድያ ጋር በተያያዘ ባሰራጨው መግለጫው በምስራቅ አርሲ ዞን ከጥቅምት 14 ጀምሮ ባለው ተከታታይ ቀናት በድምሩ 25 የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ምዕመናን በአሰቃቂ ሁኔታ ተገድለዋል ብሏል። ኢሃፓ በምዕመኑ ላይ የተፈጸመው ግድያና አካላዊ ጉዳትን አውግዞ መንግስት ተጠያቂነቱን እንዲያምንና ወንጀሉን የፈጸመው አካላትን ባስ አስቸኳይ ለፍርድ እንዲያቀርብ ሲልም አሳስቧል። ለደረሰው ግድያና አካላዊ ጉዳት የተሰማውን ሀዘን የገለጸው ፓርቲው ለዚህ ደግሞ ይቅርታ እንዲጠይቅና አስፈላጊ ያለውን ካሳ ለሚመለከታቸው ሁሉ እንዲከፍል ጠይቋል። የፓርቲው መግለጫ ሲቀጥል ጉዳት ከደረሰባቸው ባለፈም የእምነቱን ተከታዮች የእስልምና ተከታዮች ላይም ለደረሱ ጉዳቶች በተመሳሳይ ቅርታ እንዲጠይቅ አሳስቧል። ከጥቂት ዓመታት ወዲህ የተባባሱ መጠነ ሰፊ በእምነትና በዘር ልዩነት ላይ የተመሰረቱ ግድያዎች፣ አፈናዎች፣ እገታዎች፣ ማፈናቀሎች፣ የንብረት ንጥቂያዎችና ውድመቶች በአስቸኳይ ይቆምም ብሏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ ትናንት በወጣው መግለጫ በአርሲ የተፈጸመውን ግድያ ጨምሮ መንግስት የዜጎችን የመኖር መብት ማረጋገጥ ላይ ጥያቄ ማንሳቱ ይታወሳል። የኢትዮጵያ ወንጌል አማኞች ቤተ ክርስቲያናት ካውንስልም በዜጎች ላይ በእምነታቸው ምክንያት የሚፈጸም ማንኛውም አይነት ጥቃት ፈጽሞ ተቀባይነት የሌለውና የሀገርን የቆየ የመቻቻል እሴት የሚሸረሽር ነው ሲል ድርጊቱን ማውገዙ የሚዘነጋ አይሆንም። የታንዛኒያው ህዝባዊ አመፅ እንደቀጠለ ነው። ከዚህ አመፅ ጋር በተያዘ በመቶዎች የሚቆጠሩ ዜጎች መገደላቸው ሰምቷል። አገዛዞችን የሚቃወመው ህዝባዊ በትለም ወጣቶች ተቃውሞዎች በየሀገራት እየተንሰራፉ ናቸው። ሙስና፣ አፈና፣ ጭቆና፣ የኑሮ ውድነትና መሰል ጉዳዮች ያንገሸገሻቸው ዜጎች የመንግስታት ለውጥ ጭምር ሲያመጡም ካልሆነም ደግሞ ፖሊሲ ሲያስቀይሩ እየታዩ ናቸው። በታንዛኒያ የተወሰኑ የተዳከሙ ፓርቲዎችን ይዞ ምርጫ ለማድረግ ያቀደው የሀገሪቱ መንግስት እንቅስቃሴው ወደ ተቃውሞ ተቀይሮበታል። ታንዛኒያ ሁለቱ የሀገሪቱ ዋነኛ ተቃዋሚ ፓርቲዎች ራሳቸውን ያገለሉበትናም በሳምንቱ አጋማሽ ከተካሄደው ምርጫ ጋር ተያይዞ በተነሳም በአመዛኝ ወጣቶች በተሳተፉበት ህዝባዊ አመፅም እስካሁን ወደ 700 የሚጠጉ ሰዎች ስለመገደላቸው የሀገሪቱ ዋነኛ ተቃዋሚ የሆነው ቻዲማ ፓርቲ ቃል አቀባይ ተናግረዋል። በዚህም በታንዛኒያ 350 በመዋንዛ ደግሞ 200 ሰዎች በጸጥታ አካላት መገደላቸውን የገለጹት ዋነኛ የተቃዋሚ ፓርቲው ቃል አቀባይም በሌሎች የሀገሪቱ አካባቢዎች የተገደሉትን ስንጨምርበት የሚደርስበት ቁጥሩ ወደ 700 ይጠጋል። ብለዋል አዣንስ ፍራንስ ፕሬስም የተቃዋሚ ፓርቲው ከገለጸው ጋር የሚቀራረብ ተመሳሳይ አሃዝ ያላቸው ሰዎች መገደላቸውን ከጸጥታ ምንጮች አገኘሁት ባለው መረጃ ማረጋገጡን ገልጿል። ይሁን እንጂ በተቃዋሚዎች የተገለጸው የሞት መጠን በተባበሩት መንግስታት ድርጅት ከተገለጸው ጋር የተራራቀ መሆኑን የተባበሩት መንግስታት ድርጅት የሰብአዊ መብቶች ቃል አቀባይ በሰጠው መግለጫ ላይ ተመላክቷል። የተባበሩት መንግስታት ድርጅት የጸጥታ አካላት በተቃዋሚ ሰልፈኞች ላይ ጠመንጃን ጨምሮ ያልተመጣጠነ ኃይል ከመጠቀም እን ቢቆጠቡና የዜጎችን መብት እንዲያከብሩ ማስጠንቀቋል። ለህዝባዊ አመፁ ዋነኛ መነሳት ምክንያት የሆነው ሁለቱ ዋነኛ የሀገሪቱ ተቃዋሚ ፖለቲካ ፓርቲዎች በምርጫው እንዳይሳተፉ መታገዳቸውና ያለ ተቃዋሚዎች ተሳትፎ ምርጫው መደረጉ ስለመሆኑ ደግሞ አልጀዚራ ዘግቧል። ምርጫውን ተከትሎ ወደ አደባባይ የወጡ ወጣቶችም ታንዛኒያ እንድትመለስልን እንፈልጋለን እያሉ በሀገሪቱ አገዛዝ ላይ ተቃውሟቸውን እያሰሙ ናቸው። የሀገሪቱ ብሔራዊ ምርጫ ቦርድ ባለስልጣን ተጨማሪ የምርጫ ውጤቶችን ከመግለጽ እንዲቆጠብ የሚጠይቁ በመቶዎች የሚቆጠሩ ሰልፈኞች ዛሬም በዋና ከተማ ዳር የሰላም አደባባይ ውለዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።